አጥለው ደስታ በሸገር ከተማ ኤካ ጣፉ ክፍለ ከተማ በከተማ ግብርና ስራ ተሰማርተዋል። ባለታሪካችን ለበርካታ ዓመታት በግብርና ስራ ላይ ቆይተዋል። በተለያዩ ስልጠናዎች ላይ በመሳተፍም በዘርፉ በርካታ ልምድ ቀስመዋል። ከዓመታት በፊት ደግሞ መንግስት ለከተማ ግብርና የሰጠውን ትኩረት የተመለከቱ ታጥለው የከተማ ግብርና ስራ ላይ ለመሰማራት ይወስናሉ። በወቅቱ በአስር የወተት ላሞች ስራቸውን ይጀምራሉ። በጊዜ ሂደት ደግሞ በግቢያቸው ውስጥ የተቀናጀ የከተማ ግብርና ስራን ተግባራዊ ማድረግ ችለዋል። መጀመሪያ ያው ላሞች ነው የምናረበው። ከላም እርባታ የነሱን ዌስት ፕሮዳክት አዛባቸውን የግዴታ ጥቅም ላይ ማዋል ስላለብን ይህንን አትክልት እዚህ ግቢ ውስጥ የሚታየውን አትክልት አመጣን እና ይህን አትክልት ለሁለት ደግሞ የነሱን መኖ፣ የከብቶች መኖ አራት አይነት መኖ በነሱ አዛባ እናለባለን የወተት ላምን ጨምሮ በግቢያቸው ውስጥ የዶሮ እርባታ የንም ማነብ የጓሮ አትክልት እንዲሁም ሌሎች ተመጋጋቢ ስራዎችን እየሰሩ ይገኛሉ ይህ ደግሞ የተቀናጀ የከተማ ግብርና በመሆኑ በስራቸው ውጤታማ እንዲሆኑ አግዟቸዋል ቻዮቴ ያብባል በሚያብብበት ሰዓት ንቦቹ ይቀስሙታል የከብት መኖ ቬች በጣም ያብባል ሁለተኛ ደግሞ ሶስተኛ ደግሞ ይህ አልፋ አልፋ ለዶሮ በጣም ጠቃሚ ስለሆነ ፕሮቲን ኮንቴንት ስላለው ሃይ ፕሮቲን ኮንቴንት ስላለው ለዶሮች በጣም ጠቃሚ ነው። እናስርላቸዋለን። አሁን ዶሮቹ ቤት እሱን ነው የሚመገቡት። ንቦቹ ሌላ ቦታ መቅሰም ምግብ መፈለግ አይሄዱም። ውሃውም እዚጋ ነው፣ አበባውም እዚጋ ነው። በጋ ከክረምት ነው የማይቋረጥባቸው ነገር ስለሆነ፣ ስለዚህ በንብ ላይ አዋጭ ነው ብዬ ነው የማስበው። በጣም የተያያዘ ነው። በአጠቃላይ እዚህ ግቢ ውስጥ ያለው ለንብ ይመግባል። የከብቶቹ አዛባ ለአትክልት፣ አትክልቱ ደግሞ ለንብ፣ እንደዛ ተመጋጋቢ ናቸው ማለት ነው። ከከብቶቹ የሚወገደውን ውጋጅ አካባቢ እንዲበከል ፈጽሞ አልፈቀዱም። ይልቁንም መልሶ ጥቅም መስጠት እንዲችሉ ማድረግም ችለዋል። ይሄ አሁን ወደ መዳበሪያነት ተቀይሯል። ይሄ መዳበሪያ አዛባ፣ ንጹህ አዛባ ነበር የስት እንደዚህ አይነት አዛባ ነበር የሚታይ ከሆነ ይሄንን ወደዚህ ቀይሮታል ማለት ነው። ይሄ ምንም አይነት ሽታ የለውም። ንጹህ መዳበሪያ ነው። ኦርጋኒክ መዳበሪያ ነው። ምንም አይነት ሽታ አለው፣ ሽታ አፈር አፈር አፈር ነው የሚለው። አዎ እውነተኛ አፈር ሽታ እንጂ ምንም ነገር የለውም። ይሄ ለመዳበሪያ ነው። ኖርማል መዳበሪያውን አሁን ለእህል የምንጠቀሙበትን ከውጭ የምናስገባው መዳበሪያ ሰባት እጥፍ ይበልጣል ተብሎ የሚታሰብ መዳበሪያ ነው። ገለባው ራሱ አይጣልም። ለምሳሌ ይሄ ገለባ ከገለባ ጭምር ነው አሁን ይሄ የመጣው፣ ይሄ እስተነ ገለባው ነው። ይሄንን ነው ወደዚህ የቀየረው ማለት ነው ወደ ንጹህ አፈር ወደዚህ አፈር ይቀይሩ። በሀገራችን ብዙም ያልተለመዱ እንደ ቻዮቲና ሌሎች ተክሎች ያለማሉ። በዚህም ለዶሮና ለላሞች የሚያወጡትን የመኖ ወጪ እንዲቀንስላቸው አስችሏል። አሁን ለዶሮ መኖ አትሊስት የተወሰነ ፐርሰንት ይሄ አልፋ አልፋ ይቀንሳል። ለከብት መኖ ደግሞ የቻዮቴ ዌስት ፕሮዳክት ይሄ ምንነግዚ ግቢ ውስጥ በነሱ አዛባ በቨርም ኮምፖስቱ የምንጠቀሙ ለነሱ ለበጣም ለመኖነት ያግዘናል። ሶስተኛ ደግሞ ወተት ላም ብዙ ጊዜ ምን ያስፈልጋታል? ግሪን ማቴሪያል ያስፈልጋታል። ካልሆነ በካልሺየም ትጠቃለች፣ ትወርቃለች። ትልቁ ነገር የግዴታ ላም አለ ማለት ካልሺየም ስለሚያጠቃቸው ግሪን ማቴሪያል መኖር አለባቸው። እዚህ ግቢ ውስጥ እንደምታዩ አረንጓዴ ነው፣ ብዙ አይነት መኖች አሉ። ለዛ ብለን ነው የተያያዘ ስራ መስራት ያስፈለገን ማለት ነው። የተቀናጀ የከተማ ግብርና ስራን ተግባራዊ እያደረጉ ያሉት አጥላው ከራሳቸው አልፈው ለሌሎችም የስራ እድል ፈጥረዋል። እዚህ መሥራት ከጀመርኩ አንድ ዓመት ሆኖኛል። ዶሮ በማርባት ስራ እገኛለሁ። ከዚህ በፊት ሰው ቤት በሠራተኝነት አገለግል ነበር። አሁን ለውጥ አግኝቼ ከዶሮ እርባታ በተጨማሪ ከብቶች የማደለብ ስራ ሥራ እየሰራሁ እገኛለሁ። በዚህም ልምድ ከማግኘት ባለፈ ትልቅ ለውጥ አይቻልባዋ ባ በረ ብዙ ትምህርት አግኝቻለሁ። እንዴት ኮምፖስት ወይም ፍግ ማዘጋጀት እንዳለብኝና እዚህ ስላለው የከብቶች ማደለብ ልምድ አግኝቻለሁ። እዚህ ከመምጣቴ በፊት ስለ እርሻ ብቻ ነበር የማውቀው። በቀጣይ የአሳ እርባታ ስራ ለመጀመር ዝግጅታቸውን ጨርሰዋል።